መገፋቴን ተመልከችለመና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ አስቴር ምዕራፍ ሶስት ሐማ አይሁድን ለማጥፋት እንዳስፈቀደ። ከዚያ ነገር በኋላ ንጉስ አርቲክስ የቡጊያን የመሃዳቱን ልጅ ሐማን ከፍ ከፍ አደረገው፣ ከባለሟሎች ሁሉ በላይ አስቀመጠው። ንጉሱም ስለ እርሱ እንዲህ አዞ ነበር እና በንጉስ በር ያሉ የንጉሱ አገልጋዮች ሁሉ ለሐማ ይሰግዱ ነበር። ነገር ግን መርዶክዮስ ብቻ አይሰግዱለትም ነበር። በንጉሱም በር ያሉ የንጉሱ አገልጋዮች መርዶክዮስን የንጉሱን ትእዛዝ ለምን ትልተላለፋለህ? አሉት። ይህን ዕለት ዕለት ይነግሩት ነበረ፣ እርሱ ግን አይሰማቸውም ነበር። ለሐማም የንጉሱን ትእዛዝ እንደማይቀበልና መርዶክዮስ አይሁዳዊ እንደሆነ ነገሩት። ሐማ መርዶክዮስ እንዳልሰገደለት ባየ ጊዜ እጅግ ተቆጣ። ከአርቴኬስ መንግስት የነበሩትን የአይሁድን ህዝብ ሁሉ ያጠፋ ዘንድ ፈለገ። ንጉስ አርቴክስ በነገሰ በ12ተኛው ዓመት እንዲህ አደረገ። የመርዶክዮስ ወገኖች በአንዲት ቀን ያጠፋቸው ዘንድ በየቀኑ በየወሩ ዕጣ ይጥል ነበር። ዕጣውም በአዳር ወር በ14ተኛ ቀን ወጣ። ሐማም ለንጉሱ ለአርቴኬስ እንዲህ ብሎ ነገረው። አንድ ከዳተኛ ህዝብ በህዝብ መካከል በመንግስትህ ሀገሮች ሁሉ ተበትነዋል። ህጋቸውም ከህዝቡ ሁሉ ህግ የተለየ ነው። የንጉሱንም ህግ አይጠብቁም። ንጉሱም ይተዋቸው ዘንድ አይገባም። ንጉሱም ቢፈቅድ እንዲጠፉ ይጻፍ። እኔም ወደ ንጉስ ግምጃ ቤት አስር ሺህ መክሊት ብር አገባለሁ። ንጉሱ ቀለበቱን ከእጁ አወለቀ። በአይሁድም ላይ የጻፈውን እንዲያትምበት ለሐማ ሰጠው። ንጉሱ ሐማን፣ ብሩ ለአንተ ይሁን ህዝቡንም እንደወደደህ አድርግ አለው። በመጀመሪያው ወር ከወሩም አስራ ሦስተኛ ቀን የንጉሡ ጸሐፊዎች ተጠሩ። ከህንድ ጀምሮ እስከ ኢትዮጵያ ድረስ ወዳሉ መቶ ሀያ ሰባት ሀገሮች በየሀገሩ ወዳሉ ሽሞችን አለቆች ወደ ህዝቡ ሁሉ ገዢዎች፣ እንደ ቋንቋቸው በንጉስ በአርቲክስ ቃል ሃማ እንዳዘዘ ጻፈ። በአስራ ሁለተኛው ወር በአዳር በአስራ ሦስተኛ ቀን የአይሁድ ዘር ሁሉ በአንድ ቀን ያጠፉ ዘንድ፣ ገንዘባቸውን ይዘርፉ ዘንድ ደብዳቤዎችን በመልእክተኞች እጅ ወደ ንጉሱ ወርዴ አርጢክስ ሀገሮች ሁሉ ተላከ። አይሁድን ለማጥፋት የተላለፈ አዋጅ ሃ የንጉሥ የአርቲክስ ደብዳቤዎችን እንዲህ ይላሉ። ከህንድ ጀምሮ እስከ ኢትዮጵያ ድረስ በመቶ ሀያ ሰባት ሀገሮች ላሉ ለደጅ አዝማጆች፣ ለራሶች፣ ለመኳንትን ድረስ ለብዙ አህዛብ ከገዛው በኋላ ከገዛው በኋላ ሀገሩን ሁሉ ከገዛው በኋላ እነዚያን አጥፍቼ ሁሉን አዘጋጅቼ ለዘላለሙ በየዋሃት በጸጥታ እኖር ዘንድ ወደደው። መንግስቴ የተወደደና ጽኑ ጸጥ ያለ እንደመሆኑ ሁሉ ስራችን ለእኔ የሚታዘዝልኝ ሁሉ ያለ ድንጋጤ ይኖር ዘንድ ነው እንጂ ራሴን ከፍ ከፍ የማደርግ በመንግስቴም ጽናት አይደለም። ደብዳቤዎቹ እስከ ምድር ዳርቻ ድረስ ከእኔ ዘንድ የሚገኝ በሕዝቡ ዘንድ የሚወደድ ተድላ ደስታን አደርጋለሁ። ሐመርሃ በሚገባ ሁልጊዜ ይህንን ማዘጋጀት በምችል ገንዘብ ለአማካሪዎቼ እሺ ብዬ በልቦናዬ ስላጻጽ ሳልጸጸት በጎ ነገርን አደርግ ዘንድ መጣው መ ከእኔ በታች ከተሾሙ ወደ በጎ ነገር ከመራን ስርዓቱም ልዩ የሆነ ከአሕዛብ ሁሉ ተለይቶ ለንጉስ ትእዛዝ ሁሉ ሁልጊዜ ጊዜ የማይታዘዝ ሕጋችንንም ስርዓታችንንም እምቢ የሚል ህዝብ በዚህ ዓለም ሁሉ ካሉ አሕዛብ ሁሉ ጋር አንድ እንደሆነ ከነገሩ ከሐማ በእውነት በሚገባ ተላከ። ይህንንም ህዝብ ብቻውን ተለይቶ ስርዓቱም ከሰው ስርዓት የተለየ ሆነ፣ በአድም ሆነና ተለውጦ ከህጋችንም ወጥቶ አገኘኑ ነው ፈቃዳችንንም ለመፈጸም ክፉ ስራ ይሰራሉ። መንግስታችንንም እንደ እምነት አደረጉት። እረ በሁሉም ላይ በተሾሙ ከአባቶቻችን በታች በሆነ በሃማ ደብዳቤዎች ስለ ጻፍናችሁ ፈጽማችሁ ሳትራሩላቸው የዝችን አመት አስራ ሁለተኛ ወር አዳር በባተ በአስራ አራተኛ ቀን ሁሉንም በጠላቶቻቸው ሰይፍ ከልጆቻቸውና ከሚስቶቻቸው ጋር ያጠፏቸው ዘንድ እነሆ አዘዘን። ሰ እንዲሁ ታናናሾችና ታላላቆች በአንድ ቀን ወደ መቃብር ታወርዷቸው ዘንድ እንሆ አዘዘን! ከዚያ በኋላ ሀገራችን ፈጽማ ከስራቸው ታርፍ ዘንድ ከእነርሱ የምታስቀሩት አይኖር። በዚያ ቀን ይዘጋጅ ዘንድ የደብዳቤው ቅጅ በየሀገሩ ላሉ ሕዝብ ሁሉ ታወጀ። መልእክተኞችም በንጉሥ ትእዛዝ እየቸኮሉ ሄዱ። አዋጁም በሱሳ ከተማ ተነገረ። ንጉሡና ሐማ ሊጠጡ ተቀመጡ። ከተማይቱም ሱሳ ግን ተደናገጠች። መጽሐፍ አስቴር ምዕራፍ አራት መርዶኪዎስ የአስቴርን እርዳታ እንደጠየቀ። መርዶኪስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅ ለበሰ፣ በራሱም ላይ አመድ ነሰነሰ፣ ወደ ከተማይቱ መካከል ወጣ፣ ያለ በደል ህዝቡን ታጠፋላችሁን እያለ ታላቅና የመረረ ጩኸት ጮኸ። ማቅም ለብሶ አመድም ነስንሶ በንጉስ በር መግባት አይገዛም ነበርና ከንጉሡ በር ደርሶ ቆመ። የንጉሱንም ትእዛዝና አዋጅ በደረሰበት አገር ሁሉ በአይሁድ ላይ ታላቅ ሐዘን፣ ለቅሶና ዋይታ ሆነ። ብዙዎቹም ማቅና አመድ ለራሳቸው አነጠፉ። የአስቴር ደናግጦችም ጃንደረቦች መጥተው ነገሯት ንግሥቲቱ እጅግ አዘነች። ማቁንም የሚለውጡ ዘንድ የሚለብሰውን ልብስም ለመርዶክዮስ ላከችለት፤ እርሱ ግን ማቁን አልተውም አለ። አስቴርም ያገለግሏት ዘንድ ንጉሥ ያቆመውን አክራዮስን ጠራችው፤ እርሱም ከጃንደረቦቹ አንዱ ነበር። እርሷም ይህ ነገር ምንና ምን እንደሆነ ያስታውቀን ዘንድ ወደ መርዶኪዮስ እንሂድ ላካቸው። አክሪዮስ ስም በንጉሱ በር ፊት ወደ ነበረችው ወደ ከተማይቱ አደባባይ ወደ መርዶኪዮስ ወጣ። መርዶኪዮስንም የተደረገውን ሁሉ አይሁድንም ለማጥፋት ሐማ በንጉሱ ግምጃ ቤት ይመዘን ዘንድ የተናገረውን የብሩን ቁጥር ነገረው። ለአስቴርም እንዲያሳያት ለመጥፋታችንም በሱሳ የተነገረውን አዋጅም ጽሑፍ ቅጅ ሰጠው። ወደ ንጉሱም ገብታ ስለ ሕዝቧ ትለምንና ትማልደው ዘንድ እንዲነግራት፣ በእጄ እንዳደግሽም የችግርሽን ጊዜ አስቢ ከንጉሱ በታች የተሾመ ሐማ ይገሉን ዘንድ አዟልና ወደ ጌታ ወደ እግዚአብሔር ለምኚ ለንጉስም ነግረሽ ከሞታድኒ በላት አለው። አክራ ቲዮስንም ገብቶ የመርዶኪዎስን ቃል ለአስቴር ነገራት። አስቴርም አክራ ቲዮስን ተናገረችው። ለመርዶክዮስም እንዲህ የሚል መልእክት ሰጠችው የንጉሥ አገልጋዮችና በሀገሮቹ የሚኖሩ ህዝብ ሁሉ ወንድ ወይም ሴት ቢሆን ሳይጠራጠር ወደ ንጉስ ወደ ሳይጠራ ወደ ንጉሱ ወደ ውስጠኛው ወለል የሚገባ ሁሉ በሕይወት ይኖር ዘንድ ንጉስ የወርቁን ዘንግ ካልዘረጋለት በቀር እርሱ ይሞት ዘንድ ሕግ እንዳለ ያውቃል። እኔ ግን ወደ ንጉሱ ለመግባት ይህንን ሰላሳውን ቀን አልተጠራሁም። አክሬዎስም የአስቴርን ቃል ለመርዶክዮስ ነገረው። መርዶክዮስም አክሮቴዎስን አለው፣ ሂድና ለአስቴር እንዲህ በላት። አንቺ በንጉሱ ቤት ስለሆነው ከአይሁድ ሁሉ ተለይቼ ብቻዬን እድን አለው ብለሽ በልብሽ አታስቢ። በዚያን ጊዜ ችላ ብትይ ረድኤትና መዳን ለአይሁድ ከሌለ ከሌላ ስፍራ ይሆንላቸዋል። አንቺ እና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሹ እንደዚህ ላለ ጊዜ እንደሆነ ማን ያውቃል? አስቴርም እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። ሂደህ በሱሳ ያሉትንም የአይሁድ አይሁድ ሁሉ ሰብስብ፣ ለእኔም ጹሙ ሶስት ቀን ሌሊቱንና ቀኑን አትብሉ፣ አትጠጡ እኔና ደንገጡሮቼ ደግሞ እንዲሁ እንጾማለን። ምንም እንኳ ያለ ሕግ ቢሆንም ወደ ንጉሥ እገባለሁ፤ ብጠፋም እጠፋለሁ። መርዶክዮስም ሄዶ አስቴር እንዳዘዘችው ሁሉ አደረገ። የመርዶክዮስ ጸሎት። እግዚአብሔር ያደረገውን ሁሉ እያሰበ እግዚአብሔር ለመነ፤ እንዲህም አለ፦ አቤቱ አቤቱ ሁሉን የምትገዛ በስልጣኑ ሁሉን የፈጠርክ ንጉስ እስራኤልን ታድናቸው ዘንድ ብትወድ የሚከራከር የለም። ሰማይና ምድርን ስለ ሰማይ በታች ከሰማይ በታች ያለ ድንቅ ፍጥረት ሁሉ አንተ ፈጠርሃል። አንተ ሁሉን ታውቃለህ። አቤቱ በዚህ ትቢተኛ ሐማ ያልሰገደው በመናቅ እንዳይደለ በትቢትም እንዳይደለ ራሴንም ከፍ ከፍ በማድረግ እንዳይደለ አንተ ታውቃለህ። የእግዚአብሔርንም ክብር የሰው ክብር እንዳላደርግ ከአንተም ከጌታዬ በቀር ለማንም እንዳልሰግድ ይህ ነገር አደረገው እንጂ። እስራኤልስ የሚድኑ ከሆነ እግሩ እስም ዘንድ በወደደው ነበረ። ይህን ስራ በትዕቢት አላደረግኩም። ያጠፋውትንም ያጠፋን ዘንድ በጥላትነት ተነስቷል፣ እና መጀመሪያ ርስትህም ያጠፋ ዘንድ ወዷልና። አሁንም አቤቱ፣ የአብርሃም አምላክ ንጉሥ እግዚአብሔር ሆይ ወገኖችን አድን። ከግብፅ ሀገር ያዳናቸው ርስታች እርስትህን ችላትበል። ልመናችንንም ሰምተህ ወገኖችን ይቅርበል አቤቱ በሕይወት ሳለን ስምህን እናመሰግን ዘንድ ሀዘናችንንም ወደ ደስታ መልሰው፣ ተስፋ የሚያደርጉብ ሰዎች አሉኝታ አታጥፋ፣ በፊታቸው ሞት ደርሶባቸዋልና። እስራኤል ሁሉ ጮኸ ቃላቸውንም አሰምተው በኃይላቸውም ተናገሩ። አስቴርም ሞትን ወደ መፍራት ደርሳለች እና ሰውነቷን ለእግዚአብሔር አደራ ሰጠች። የደስታ ልብሷንም አውልቃ የሐዘን ልብሷን ለበሰች። በደስታ ሽቱም ፈንታ በራሷ ላይ አመድና ትቢያ ነሰነሰች። ሰውነቷንም ፈጽማ አሳዘነች። በፀጉሯም ሰርሚድ ፈንታ ትቢያ ጨመረች። የአስቴር ጸሎት ወደ እስራኤል አምላክ ወደ እግዚአብሔር እንዲህ ብላ ለመነች። አቤቱ ረዳቴ አንተ ብቻ ነህ። ሞት ወደ እኔ ቀርቧል። ረዳቴ የለኝም። ብቸኛ የሆነው እኔን እርዳኝ። አቤቱ እኔም ከልጅነቴ ጀምሬ ከአባቶች ወገን ዘንድ አንተ ከአሕዛብ ሁሉ ለይተህ እስራኤልን ገንዘብ እንዳደረግካቸው ለዘላለሙም ርስት የሆኑ ዘንድ አባቶቻችን ከዘመዶቻችን ለይተህ እንደተቀበልካቸው ሰማው። አሁንም እንደተነገረ ሁሉን አደረግህላቸው። በፊትህ በደልን በጥላቶቻችንም እጅ ጣለህን። የአሕዛብም ጣዖቶች አመስግነናልና፣ አቤቱ አንተ ጻድቅ ነህ። አሁንም እጃቸውን ወደ ጣዖቶቻቸው ያነሱ አሕዛብ በጽኑ አገዛዝ ገዙን፣ እንጂ አልተውንም። በቃል የሰራውን ስርዓት ያስወግዱ ዘንድ እርስትህንም ያጠፉ ዘንድ የሚያመሰግኑም ሰዎች አፍ ይዘጉ ዘንድ የቤተ መቅደስህንም ስርዓት መሰዊያህንም ያጠፉ ዘንድ ለከንቱ ጣዖት ለማድላት የአሕዛብን አፍ ይከፍቱ ዘንድ ስጋዊ ንጉሱንም ለዘላለም ያመሰግኑ ዘንድ በጽኑ አገዛዝ ገዙን። በጻሐፈው ህግ ያሉትን ባጸናው ሕግ ያሉትን አሳልፈህ አትስጣቸው። በመከራችንም አይሳቁብን። ነገር ግን መከራቸው በራሳቸው መልስ። በእኛ ላይ በጠላትነት የተነሳውን አዋርደው አቤቱ አስበን፣ በመከራችን ጊዜ ተገለጥልን። አለቆችን ሁሉ ያጸናህ የአማልክት ንጉስ ሆይ፣ እኔንም አጽናኝ። በአንበሳው ፊት በአንድ በአንደበቴ በጎ ነገርን አድርግ የሚዋጋንን ይጣለው ዘንድ የእርሱንና ከእርሱ ጋር የሚተባበሩትንም ጥፋት ይናገር ዘንድ ልቡናዬን መልስ። እኛ ግን በእጅህ አድነን አቤቱ፣ ከአንተ በቀር ማንም ሌላ ረዳት የለኝ። ብቸኛ የሆነው እኔንም ምርዳኝ አቤቱ፣ አንተ ሁሉን ታውቃለህ። ይህ የኃጢአተኞችንም ክብራቸውን እንድንጠላ ያልተገረዙትንም የሌሎችን ሁሉ ምንጣፍ እንደምንጠላ አንተ መርምረ ታውቃለህ። አንተ መከራዬን ታውቃለህ። በከበረውበት ወራትም የምታይበት በራሴ ላይ ያለ ጌጥ ደስ እንደማያሰኘኝ እንደ ደም ጨርቅም እንደምጸየፈው በምከብርበትና በማርፍበት ወራትም እንደማላጌጥበት አንተ ታውቃለህ። የእኔ የባሪያህ ይህማን ማዕድ አልበላሁም። የንጉሱንም መጠጥ ደስ አያሰኘኝም፣ ከወይናቸውም አልጠጣሁም። አቤቱ የአብርሃም አምላክ፣ ከገባው ጀምሮ እስከ ዛሬ ድረስ እኔ ባሪያ ባንተ እጅ በእነርሱ ደስ አልተሰኘሁም። አቤቱ ሁሉን የምችል ተስፋ የቆረጡትን ጸሎት ስማ። በእኛ ክፉ ነገር ከሚያደርጉ እጅም አድነን፣ እኔንም ከመፈራው አድነኝ። መጽሐፍ አስቴር ምዕራፍ አምስት አስቴር ንጉሱንና ሐማን ግብዣ እንደጠራች። ከዚያ በኋላ በሦስተኛ ቀን ጸሎታን በጨረሰች ጊዜ